ሰላም ጤና ይስጥልኝ፣ ክቡራትና ክቡራን ተመልካቾች እንደምን አላችሁ? ይህ ሐረር ቴሌቪዥን ከሐረር ከሰዓቱ ዜናዎች ጋር፣ ደግሞ ሲሳይ ዘሪ ወደ እናንተ የዕለቱን ዜናዎች ሁሉ እናንተ እናደርሳለን። አብራችሁን ቆዩ። የሐረር ከተማ የዓለም የቱሪዝም ከተሞች ፌዴሬሽን አባል ሆና መመዝገቧ የከተማ የቱሪዝም ፍሰት እንዲጨምር የሚያስችል መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀም። በክልሉ የሚገኙ የቱሪዝም ሀብቶችን ተንከባክቦና ለትውልድ ጠብቆ ማስቀመጥ እንደሚገባም ተመላክቷል። ለትዕግስት በለጠ ዘገባ አያንቶ አህመድ ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመዝገቧ በከተማዋ የሚገኙ ቅርሶችን ለዓለም በማስተዋወቅ የቱሪስት ፍሰቱ እንዲጨምር ለማድረግ ትልቅ ፋይዳ ያለው መሆኑን የክልሉ ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር መሐመድ ገልጸዋል። ከሀረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት ምክትል ቢሮ ኃላፊው ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆኗ መመዝገቧ መላው የክልሉን ሕዝብ ያስደሰተ ነው ብለዋል። አቶ ናስር አክለውም ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ ክልሉ ከቱሪዝም ዘርፍ የሚያገኘውን ገቢ እንዲጨምር የሚያስችል መሆኑን ገልጸዋል። ይህን መልካም አጋጣሚ በመጠቀም የክልሉ የቱሪዝም ሀብቶች በሰፊው ማስተዋወቅ እንደሚገባም ተናግረዋል። ሀረር መጋላ ፌዴሬሽን፣ መጋላ ቱሪዝም ፌዴሬሽን፣ ሀረር ከተማ የዓለም ቱሪዝም ፌዴሬሽን አባል ከተማ ሆኗ ተመዝግባለች። ይህም የአገሪቱን መልካም ስም የሚያሳይ ሲሆን ሌላው ቱሪዝማችንን ለዓለም በማስተዋወቅ የቱሪዝም ፍሰት ከማሳደጉም በላይ የቱሪዝም ገቢ እንዲያድግ የሚያስችል ነው። ቱሪዝም ህብረተሰቡ የክልሉን የቱሪዝም ሀብቶችን ተንከባክቦና ጠብቆ ለመጪው ትውልድ ለማስተላለፍ ረገድ የበኩሉን ኃላፊነት ሊወጣ እንደሚገባ መልእክታቸውን አስተላልፈዋል። ከበጃ ነማ ናም ከበጃ ካርካቴ በዚህ አጋጣሚ ለሁላችሁም እንኳን ደስ አላችሁ ለማለት ወዳለው እናም የክልሉ ህዝብ ይህንን ዓለም አቀፍ ክብር በመንከባከብ ወደ ከተማችን የሚመጡ እንግዶችን በመልካም ሁኔታ መቀበልና ማስተናገድ ይገባል እላለሁ። እኔ እንደ አመራር በጣም ደስተኛ ነኝ። ይህ ለሁሉም ታላቅ ብሔራዊ ስሜት ነው። ይህም የክልላችንንና የአገራችንን መልካም ስም የሚያሳይ ነው። ኢስኒለን የሐረር ከተማ ከሰሞኑ የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመዝገባው የሚታወስ ነው። በሐረሪ ክልል ከተቀመጠው ታሪፍ በላይ የሚያስከፍሉ የታክሲ አሽከርካሪዎች መኖራቸውን የክልሉ ነዋሪዎች ገለጹ። የክልሉ ትራንስፖርት እና መንገድ ልማት ቢሮ በበኩሉ ችግሩ እንዳለ ገልጾ ከትራፊክ ክፍል ጋር ችግሩን ለመቅረፍ እየሰራ እንደሚገኝም ተገልጿል። ለባልደረባችን አረፋት ኡስማን ዘገባ ትዕይንት ደባልቄ። በሐረሪ ክልል ከትራንስፖርት ታሪፍ ጋር ተያይዞ ከተቀመጠው ታሪፍ በላይ የሚያስከፍሉ አሽከርካሪዎች መፍትሄ ሊበጅላቸው እንደሚገባ የክልሉ ነዋሪዎች ገልጸዋል። ነዋሪዎቹ ከታሪፍ በላይ የሚያስከፍሉ አሽከርካሪዎችን የሚመለከተው አካል ግንዛቤ መስጠትና እርምጃ መውሰድ ተገቢ መሆኑን ተናግረዋል። ቁመሶ ሓግዞ መንግስት ለህብረተሰቡ ሲያስብ ህዝቡ መንግስት ብቻ መጠበቅ የለበትም። ህዝቡ በራሱ መብቱን ማስከበር አለበት። በታሪፍ ላይ ህዝቡ ሳይጎዳ ኑሮውንም የምናውቀው ነው እና ህብረተሰቡ ከመንግስት ጎን ቆሞ ያላወቅነውም እያሳወቅን መብቱን ማስከበር አለብን እላለሁ። ገደር ሀልበና ህግን ማክበርም አለብን። የራሳችንንም ማስከበር አለብን። አብዛኛው ህግ አያውቅም። ግንዛቤ መስጠት ያስፈልጋል እና በተለይ በታሪፍ ላይ በጣም ችግር አለ። እነሱን በመከታተል እርምጃ መውሰድ ያስፈልጋል። ምጃ መተነሳ ያህል ህብረተሰቡም ከተቀመጠው ታሪፍ በላይ የሚያስከፍሉ አሽከርካሪዎች ሲያጋጥሙ ለሚመለከተው አካል ጥቆማ በመስጠት ከመንግስት ጎን መቆም እንዳለባቸው ገልጸዋል። ባራዋት ዚኩት በመንሳል በዩ ያሽናናት አይዞዞ ጋርዚ አሽከርካሪዎችም ህዝቡን እንደ ቤተሰብ ማየት አለባቸው፣ መንግስት ባስቀመጠው ታሪፍ መሄድ አለባቸው። ህብረተሰቡም መብቱን በማስከበር ከመንግስት ጎን መቆም አለበት ላለው የክልሉ ትራንስፖርት እና መንገድ ልማት ቢሮ በበኩሉ የነዋሪዎች አስተያየት ተገቢ መሆኑን ገልጸው ችግሩን ለመፍታትም ከትራፊክ ፖሊስ ጋር በመተባበር እየሰራ እንደሚገኝ የቢሮው ምክትል ኃላፊ አቶ ፈቲ ቶፊቅ ተናግረዋል። ትራፊክ ፖሊሶችም አሉ። በታሪፍ ምክንያት የሚመጣ ችግር ካለ በዚህ ደግሞ እንደዚህ አይነት ችግሮች አሉ የሚል መረጃ ስላለን ልዩ ትኩረት ሰጥተን እየተከታተልን ነው ያለ ነው። ከታሪፍ ጋር በተያያዘ ችግር ሲያጋጥም ህብረተሰቡ በፍጥነት ጥቆማ በመስጠት የበኩላቸውን ትብብር ሊያደርጉ እንደሚገባ መልእክት አስተላልፈዋል። አሀት ይቀሽ ላይ አንዱ ትንሽ ስህተት በብዙ ሰው አደጋ ይደርሳል። ቀላል ነው ብለን የምናልፈው ነገር ነገ ትልቅ ችግር ሊያስከትል ይችላል። ስለዚህ ህዝቡ መብቱን አውቆ ማስከበር አለበት። ችግር ሲፈጠርም ጥቁማ መስጠት ሁሉናችን መቆም አለበት እላለሁ። አይቲ ላይ ተመልካቾች፣ ወደ ሌሎች ጉዳዮቻችን እናልፋለን። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ በሰቆጣ ፕሮጀክት ለተደራጁ ሴቶች እንዲሁም በሰቆጣ ቃል ኪዳን ፕሮግራም አማካኝነት በኤረር ወረዳ በልማት ቡድን ለተደራጁ ሴቶች የግንዛቤ ማስጨበጫን ሰጥቷል። ስልጠናው በዋነኝነት የሴቶችም ውሳኔ ሰጭነት ሚናም በተመጣጠነ ምግብ እንጂ በጎጂ ልማዳዊ ድርጊቶች በአደንዛዥ እጽ እና በህፃናት ዲጂታል ቴክኖሎጂ አጠቃቀም ደህንነት ላይ ትኩረት ያደረገ ስለመሆኑም ተገልጿል። በስልጠናው ላይ የተገኙት የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልዋሃብ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን በመከላከል ረገድ ሁሉም የበኩሉን ድርሻ ሊወጣ ይገባዋል ሲሉ ተናግረዋል ሴቶች በቤት ውስጥ የውሳኔ ሰጭነት አቅማቸውን ማጉልበት እንዳለባቸው የገለጹት የቢሮ ኃላፊ ወይዘሮ ረምዚያም በአካባቢያቸው የሚመረቱ የጓሮ አትክልትና የተመጣጠኑ ምግቦች ራሳቸውንና ልጆቻቸውን መመገብን ልምድ ማድረግ እንዳለባቸውም አሳስበዋል። በመሆኑም ጤናማ ሴቶችና ህጻናትን ለማፍራት በቤት ውስጥ የተመጣጠነ ምግብን ማዘጋጀትና መመገብን ባህል ማድረግ ይኖርብናል ሲሉም ተናግረዋል። ኃላፊው አክለውም ጎጂ ልማዳዊ ድርጊቶችን ለመቀነስ ብሎም ለማጥፋት በሚደረገው ጥረት ሁሉም የበኩሉን አስተዋጽኦ ማበረከት እንዳለበትም መልእክታቸውን ለሆን አስተላልፏል ሲል የክልሉ የሴቶች ህጻናትና ወጣቶች ጉዳይ ቢሮ የኮሚኒኬሽን አገልግሎት ገልጿል። እንደምን ዋላችሁ ተመልካቾች እየተከታተላችሁ የምትገኙት ሐረሪ ቴሌቪዥንን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን ነው አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችንን አልፋለን ፕሬዚደንት ታዬ አጽቀሥላሴ ከሩሲያው ፕሬዚዳንት ዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪ ጋር ተወያዩም። በሌላ የሀገር አቀፍ ዜናችን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቴክቶክ ከሰለሞን ጋር በነበራቸው ቆይታ እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኑርም ሲሉ ተናግረዋል። አብስራ ሰገድ እነዚህና ሌሎች ሀገር አቀፍ ወሬዎችን በተከታይነት ታደርሰናለች። ፕሬዚዳንት ታዬ አዝቀ ስላሴ ከሩሲያ ፕሬዚዳንት የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪ ጋር ተወያዩ። ፕሬዚዳንት ታዬ አዝቀ ስላሴ ከሩሲያ 80ኛ ዓመት የድል በዓል አከባበር በተጓዳኝ ከሀገሪቱ ፕሬዚዳንት የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪና ተወካይ ኢጎር ሊቪቲን ጋር ተወያይተዋል። በውይይታቸውም ኢትዮጵያ፣ ሩሲያ በሎጂስቲክና በትራንስፖርት ዘርፍ ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ላይ መክረዋል። ኢትዮጵያ በከፍተኛ ደረጃ እየሰራች የምትገኝበት ቀጠናዊ የመሠረተ ልማት ትስስር ለማጠናከር ትብብር እንደሚያስፈልግም አጽንኦት ሰጥተዋል። ፕሬዚዳንት ታዬ በዚህ ወቅት የረጅም ዘመን ጠንካራ ግንኙነት ያላቸው ሀገሪቱ ከቅርብ ጊዜ ወዲህ ግንኙነታቸው በይበልጥ እያደገ መምጣቱን ገልጸዋል። ኢትዮጵያ በቀጠናው ትልቅ ኢኮኖሚ ያላት ሀገር መሆኗን በማንሳት በሎጂስቲክና የትራንስፖርት መሰረተ ልማት በትኩረት እያስፋፋ እንደምትገኝም መናገራቸው ተዘግቧል። ሩሲያ በሎጂስቲክ ዘርፍ ከፍተኛ ልምድና አቅም እንዳላት ጠቅሰው ኢትዮጵያ በዚህ ዘርፍ በጋራ ለመስራት ቁርጠኛ መሆኗን አረጋግጠዋል። በዚህ ረገድ የትብብር ቁርጠኝነት ወደ ተግባር መቀየር እንደሚገባ አጽንኦት ሰጥተዋል። ኢጎር ሊቬቲን በበኩላቸው ተጠናክሮ የቀጠለው የሩሲያና ኢትዮጵያ ግንኙነትን አድንቀዋል። ኢትዮጵያ ለሩሲያ በአፍሪካ ስትራቴጂያዊ ጠቀሜታ ያላት ሀገር መሆኗን፣ ሩሲያ ዲፕሎማሲያዊ ትብብሯን አጠናክራ ለመቀጠል ቁርጠኛ መሆኗን ተናግረዋል። የሩሲያ መንግስት በኢትዮጵያ አዳዲስ የሎጂስቲክስና የትራንስፖርት ፕሮጀክቶችን ለመጀመርና ቀጠናዊ ትስስር ለማጠናከር ዝግጁ መሆኗን አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቲክቶክ ከሰለሞን ጋር በነበራቸው ቆይታ እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚችል ብቃት አይኖርም ብለዋል። በኢትዮጵያ እስከ ቀጣይ ዓመት ድረስ በአጠቃላይ ወደ 55 ሚሊዮን ችግኞችን ለመትከል ዝግጅት እየተደረገ ነው። ይህም በዓለም ላይ ትልቁ የደን ማልማት ስራም ይሆናል። ከሌሎች ሴክተሮች እቅድ አንጻር ዲጂታል ኢትዮጵያ 225 ሙሉ በሙሉ ተሳክቷል። አሁን ላይ ለዲጂታል 230 ዝግጅት እየተደረገ ነው። በሀገራችን ቴክኖሎጂ በሲቪል ሰርቪስ በህግ ማስከበር በመከላከያ በ ሚዲያ በግብርና በኢንዱስትሪ ዘርፎች ያሉ ስራዎችን ለማሳካትና ለማሳለ ጥቅም ላይ እየዋለ ነው። የኢትዮጵያ አየር መንገድ በየአመት ከ100 ሚሊዮን በላይ መንገደኞችን ማጓጓዝ የሚያስችል እቅድና ለዚህም የሚያግዘውን አዲስ ዓለም አቀፍ አውሮፕላን ማረፊያ ለመገንባት እየሰራ ነው። በመከላከያ ሰራዊት ውስጥ ሎጂስቲክ የሚያጓጉዙ ድሮኖች እንዲሁም በሰው ሰራሽ አስተውሎት ኤአይ የሚንቀሳቀሱ ተዋጊ ጀቶች ጥቅም ላይ እየዋሉ ይገኛሉ። ከአመት በፊትም የኢትዮ ቴሌኮም አገልግሎት በአፍሪካ በጣም ውድ ነበር። አሁን ላይ ግን ሀገሪቱ በዝቅተኛ ዋጋ አገልግሎት ማቅረብ ተችሏል። 47ኛው የምዕራብ እዝ የምስረታ በዓል በተለያዩ ዝግጅቶች በመከበር ላይ ይገኛል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰና የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በምስረታ በዓሉ ላይ ለመታደም ነቀምቴ ተገኝተዋል። በተጨማሪም የቤንሻንጉል ጉሙዝ ርዕሰ መስተዳደር አሻድሊ ሀሰንን ጨምሮ የመከላከያ ሰራዊት ከፍተኛ አመራሮች በምስረታ በዓሉ ላይ ለመታደም ነቀምቴ መግባታቸው ተገልጿል። የምዕራብ እዝ የተመሰረተበትን ዓመት ክብረ በዓል የሕዝቡን ድሎች የሚዘክሩና በተለያዩ ዝግጅቶች እየተከበረ ይገኛል። ኢትዮጵያ በባንጁል ቻርተርና በማፑቶ ፕሮቶኮል ያላትን አፈጻጸም አቀረበች። ኢትዮጵያ በአፍሪካ የሰዎችና ህዝቦች መብቶች ቻርተር ስብሰባ ላይ እየተሳተፈች ነው። በጋምቢያ ባንጁል እየተካሄደ በሚገኘው ስብሰባ በአፍሪካ የሰዎችና ህዝቦች መብቶች ቻርተር ባንጁል ቻርተር ወቅታዊ የኢትዮጵያ አፈጻጸም በአፍሪካ የሴቶች መብቶች ፕሮቶኮል ማፑቶ ፕሮቶኮል መነሻ ወቅታዊ አፈጻጸም ላይ የኢትዮጵያ ልዑካን ሪፖርቶችን አቅርቧል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ ለኢዜአ እንደገለጹትም ኢትዮጵያ በሪፖርት ዘመኗ ተሩ ፕሮቶኮል መሰረት ያሉባትን ግዴታዎች ለመወጣትና የሰብአዊ መብቶችን ከማስጠበቅ አንጻር የተወሰዱ የፖሊሲ የህግና ተቋማዊ እርምጃዎችን የሚመለከቱ ለውጦች ሪፖርት በዝርዝር ቀርቧል። ሪፖርቱን ተከትሎ ከኮሚሽነሮቹ ለተነሱ ጥያቄዎች ኢትዮጵያ በሉካምፑርኖ አማካኝነት ግንቦት አራት ቀን 2017 ምላሾችን ትሰጣለች ብለዋል። መድረኩ የኢትዮጵያ በባንጆ ቻርተር እና በማቱፖ ፕሮቶኮል ስምምነቶች መሰረት በሀገሪቱ የሰብአዊ መብቶችና የፆታ እኩልነትን ለማጎልበት ያላትን ቁርጠኝነት የምታሳይበት መሆኑ መሆኑንም ጠቁመዋል። ክቡራትና ክቡራን ተመልካቾች እስካሁን ድረስ ወደ እናንተ ሲደርሶ የነበሩት ከሐረሪ ቴሌቪዥን የዕለቱ ዜናዎቻችን። ዝላ በቀ ሲሳይ ዘሪሁን ከመላዊ ስርጭት ባለሙያዎች ጋር ዜናዎቹን መርቻለሁ። ክብረት ይስጥልኝ።